ሰላም ሰላም፣ እንዴናችሁ ውድ የሚል ዩቲዩብ ቻናል ቤተሰቦቼ። በቅድሚያ ለዚህ ቻናል አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ በየቀኑ የምለቃቸውን አዳዲስ ጠቃሚ የስነ ውበት እንዲሁም የጤና ትምህርታዊ መረጃዎችን በስፋት መከታተል ትችላላችሁ። ከእናንተ የሚጠበቀው ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ሰብስክራይብ ላይክ ሼር በማድረግ ቪዲዮን ጀምሩት። በዚህ ቻናል ላይ ምንጊዜም ስለ ጤና የተለያዩ ምክሮችን የምታገኙበት ቻናል በመሆኑ አዲስ የሆናችሁ ሰዎች የደወል ምልክቱን መጫን አትርሱ። በዛሬው የጤና ትምህርታችን ላይ ደግሞ የምንመለከተው የስኳር በሽታ ካለብን ፈጽሞ መራቅ ያሉብን ምግቦችን በዝርዝር የምነግራችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችን ቆዩ። የስኳር በሽታ ማለት ሰውነቶ በቂ ኢንሱሊን ለማምረት በማይችልበት ጊዜ ወይም ያመረተው ኢንሱሊን በአግባቡ መስራት ሳይችል ሲቀር የሚከሰት በሽታ ነው። ኢንሱሊን በቆሽት የሚመረት ሆርሞን ሲሆን በደም ውስጥ ያለውን የስኳር መጠን ወደ ሴሎች በማስገባት ኃይል እንዲፈጥሩ ይረዳል። በቀላል አነጋገር በደም ውስጥ ያለው የስኳር መጠን በጣም ሲጨምር የስኳር በሽታ ይከሰታል። ይህ የሚሆነው ኢንሱሊን በትክክል ስራውን መስራት ሲያቅተው ወይም ሰውነቶ በቂ ኢንሱሊንን ማምረት ሲያቆም ነው። የስኳር በሽታ በሁለት ዋና ዋና አይነቶች ይከፈላል። የመጀመሪያውና አንደኛው አይነት አንድ የስኳር በሽታ የምንለው ሲሆን በዚህ አይነት በሽታ ሰውነት ኢንሱሊንን ማምረት ያቆማል። ይህ ብዙውን ጊዜ የሚከሰተው የሰውነት በሽታ የመከላከል ስርዓት በቆሽት ውስጥ ያሉትን ኢንሱሊን አምራች ሴሎች ሲያጠቃ ነው። አይነት አንድ የስኳር በሽታ በማንኛውም ዕድሜ ላይ ሊከሰት ቢችልም ብዙውን ጊዜ በልጆችና በወጣቶች ላይ ይታያል። በዚህ አይነት የስኳር በሽታ ውስጥ ኢንሱሊን መውሰድ የግድ አስፈላጊ ነው። ሁለተኛው ደግሞ አይነት ሁለት የስኳር በሽታ ነው። ይህ በጣም የተለመደው የስኳር በሽታ አይነት ሲሆን በዚህ አይነት በሽታ ውስጥ በቂ ኢንሱሊን ላይመረት ወይም ላያመርት ይችላል ወይም ያመረተው ኢንሱሊን ሰውነት በአግባቡ መጠቀም አይችልም። ይህ ብዙውን ጊዜ ከውፍረት እንዲሁም የአካል ብቃት እንቅስቃሴ ያለማድረግ እና የዘር ውርርስ ጋር የተያያዘ ነው። አይነት ሁለት የስኳር በሽታ በአዋቂዎች ላይ በብዛት ቢታይም በልጆች እና በወጣቶች ላይም እየታየ ይገኛል። በዋናው ኗር ለውጥ፣ በአፍ የሚወሰዱ መድኃኒቶች ወይም በኢንሱሊን መርፌ ሊታከም ይችላል። ከእነዚህ ዋና ዋና አይነት በተጨማሪ ሌሎች የስኳር በሽታ አይነቶችም አሉ። ለምሳሌ በእርግዝና ወቅት የሚከሰት የስኳር በሽታ። ታዲያ የስኳር በሽታ ከባድ የጤና ችግር ሲሆን ክትትልና ህክምና ያስፈልገዋል። የስኳር በሽታ በብዛት እንግዲህ የሚመጣው በአመጋገብ እንዲሁም በዘር ውርርስ ነው። ታዲያ የስኳር በሽታን በከፍተኛ ሁኔታ ሊያመጡብን የሚችሉ ወይም ለስኳር በሽታ ሊዳርጉብን የሚችሉ እጅግ በጣም መጠንቀቅ ያሉብን ወይም ደግሞ የስኳር በሽታ ካለባችሁ በፍጹም መመገብ የሌለባችሁ ምግቦች አሁን ነግራችኋለሁ። የስኳር በሽታ ካለባችሁ መመገብ የሌለባችሁ አንዳንድ ምግቦች አሉ። የመጀመሪያው ስኳር የበዛባቸው ምግቦችና መጠጦች ከረሜላ፣ ቸኮሌት፣ እንዲሁም ኬክ፣ ኩኪስ፣ አይስክሪም፣ እንዲሁም ጃም፣ ምሪንዳ እንዲሁም ደግሞ ቤኪንግ ሶዳ ያላቸው ጭማቂዎች፣ እናም የተለያዩ በጣም ጣፋጭ የሆኑ ፍራፍሬዎች፣ ጣፋጭ ሻይ እንዲሁም ቡና። እነዚህ ምግቦች የደሞን ስኳር በፍጥነት ከፍ ሊያደርጉ ይችላሉ። ሁለተኛ፣ ነጭ ዱቄት የበዛባቸው ምግቦች፣ ነጭ ዳቦ፣ ፓስታ፣ ሩዝ፣ እናም ሌሎች ከተጣራ እህል የተሰሩ ምግቦች በፍጥነት ወደ ስኳር የመቀየር እድላቸው ከፍተኛ ነው። በዚህም ምክንያት የደሙ ስኳር በከፍተኛ ሁኔታ ይጨምራሉ። ሶስተኛ የተዘጋጁና የተጣሩ ምግቦች ናቸው። እነዚህ ምግቦች ብዙውን ጊዜ ከፍተኛ መጠን ያለው ስኳር፣ ጨው እና ጤናማ ያልሆኑ ቅባቶችን ይይዛሉ። እንደ ቺፕስ እንዲሁም ፈጣን ምግብ ያሉ ምግቦችን ማስወገድ ይኖርባቸዋል። አራተኛ የተጠበሱ ምግቦች እነዚህ ምግቦች በስብ የበለጸጉ ናቸው። የደም ስኳር ለመቆጣጠር አስቸጋሪ ያደርጉት። ስለዚህም የተጠበሱ ምግቦች ጤናማ ዘይት ስለማይጨመርባቸው ከእንደዚህ አይነት ምግቦች ፈጽሞ መራቅ ይኖርባቸዋል። አምስተኛ ሙሉ ወተት እና የወተት ተዋጽኦዎች፣ እነዚህ በስብ የበለጸጉ ናቸው። ዝቅተኛ ቅባት ያላቸው ወይም ከስብ ነፃ የሆኑ አማራጮችን መምረጥ አስፈላጊ ነው። ስድስተኛ የሰባ ስጋ እንደ የሰባ ስጋ፣ የበሬ ስጋ በግ እና የአሳ ማስጋ ያሉ ምግቦች በስብ የበለጸጉ ናቸው። ታዲያ እነዚህ የስኳር መጠናችሁን በከፍተኛ ሁኔታ ይጨምራሉ። ሰባተኛ አልኮል ነው። አልኮል የደሞን ስኳር ዝቅ ሊያደርግ ወይም ከፍ ሊያደርግ ይችላል እናም የስኳር በሽታ መድኃኒቶች ጋር መስተጋብርን ሊፈጥር ይችላል። በብዛት የስኳር መድኃኒትን እየወሰዳችሁ ከሆነ በፍጹም አልኮል መጠቀም የለባችሁ፣ ምክንያቱም ከመድኃኒቱ ጋር መስተጋብርን ሊፈጥር ይችላል እንዲሁም ለተለያዩ የጤና ችግሮች ይዳርጋቸዋል። አልኮል መጠጣት ካለቦት ሐኪሙን ያናግሩ ወይም ደግሞ በመጠኑ መጠጣት ይመከራል ማለት ነው። እነዚህ ከላይ የዘረዘርኳቸው ምግቦች የስኳር በሽታ ካለባችሁ እንዲሁም መድኃኒቱን እየወሰዳችሁ ከሆነም በአጠቃላይ የስኳር በሽታን ከፍ የሚያደርጉ እንዲሁም መጠኑን የሚጨምሩ አደገኛ ምግቦች ስለሆኑ ፈጽሞ በአመጋገባችሁ ውስጥ መጠቀም የለባችሁ እንዲሁም ማራቅ ይኖርባቸዋል። ታዲያ ለስኳር በሽታ ምን መመገብ አለብን ካላችሁ፣ ለስኳር በሽታ እጅግ በጣም የተመረጡ ምግቦችን አሁን እነግራችኋለሁ። ስኳር በሽታ ካለባችሁ የደምዎን ስኳር ለመቆጣጠር እና አጠቃላይ ጤናውን ለመጠበቅ የሚረዱ ብዙ ጤናማ ምግቦች አሉ። ከእነዚህም ውስጥ ጥቂቶቹ የመጀመሪያውና አንደኛ አትክልቶች ናቸው። በተለይም ቅጠላማ አረንጓዴ አትክልቶች እንደ ጎመን፣ ስፒናች፣ ብሮኮሊ፣ እንዲሁም ካሮት፣ ቲማቲም ቃሪያ እና ሌሎች ስታርች ያልሆኑ አትክልቶች በፋይበር በቪታሚኖች እና በማድናት የበለጸጉ ናቸው። በምግቡ ውስጥ ብዙ አይነት አትክልቶችን ለማካተት መሞከር አስፈላጊ ነው። ሁለተኛ ፍራፍሬዎችን መመገብ ነው። እንደ ቤሪ፣ እንጆሪ፣ የቤሪ ፍሬዎች፣ ብሉቤሪ፣ ራስ ቤሪ እንዲሁም ደግሞ ፖም፣ ብርቱካን፣ ፒር እናም የመሳሰሉት ፍራፍሬዎች በተፈጥሯዊ ስኳር የተሞሉ በመሆናቸው እንዲሁም በፋይበር ይዘታቸው በጣም ተፈጥሯዊ ናቸው በቪታሚኖች እና በአንቲ ኦክሲዳንት የበለጸጉ ናቸው። ታዲያ ፍራፍሬ መመገብ በአጠቃላይ ለሱካር በሽታ እጅግ በጣም ጠቃሚ ነው። እንዲሁም ደግሞ ጣፋጭነታቸውም ተፈጥሯዊ ስለሆነ ፍራፍሬ የምትመገቡ የተመረጠ ነው። ሶስተኛ፣ ሙሉ እህሎች እንደ ሙሉ እህል የስንዴ ዳቦ፣ ቡናማ ሩዝ፣ ኦትሜል እንዲሁም ገብስ ያሉ ምግቦች ከነጭ እህሎች በበለጠ ፋይበር አላቸው። ፋይበር የደሞን ሱካር ቀስ በቀስ እንዲጨምር ይረዳል እናም የሙሉነት ስሜትን ይሰጡታል። አራተኛ ዘንበል ያሉ ፕሮቲኖች እንደ ዶሮ፣ አሳ እንዲሁም ደግሞ እንቁላል እና ጥራጥሬዎች እንደ ምስር እና ባቄላ ያሉ የፕሮቲን ምንጮች ረሃብን ለመቆጣጠር እና የጡንቻን ጤንነት ለመጠበቅ አስፈላጊ ናቸው። አራተኛ ጤናማ ቅባቶችን መመገብ እንደ አቮካዶ፣ ለውዝ፣ ዋነት፣ ያልመንድ እንዲሁም ደግሞ ኦቾሎኒ በትንሽ መጠን፣ ዘሮች እንዲሁም የቺያ ዘሮች ተልባዘሮች እና የወይራ ዘይት ያሉ ምግቦች ለልብ ጤና ጠቃሚ ናቸው። መጠኑን መቆጣጠር ግን አስፈላጊ ነው። አምስተኛ ዝቅተኛ ቅባት ያላቸው የወተት ተዋጽኦዎችን መጠቀም እንደ ዝቅተኛ ቅባት ያለው እርጎ፣ ወተት የፕሮቲን ምንጭ ናቸው። ስለዚህ እነዚህን በትንሽ መልኩ ብትጠቀሙ ይመከራል። ሌላው እንግዲህ በአጠቃላይ የስኳር በሽታ ካለባችሁ እነዚህ ምግቦች በትንሽ መጠን መውሰድ አስፈላጊ ነው። በአጠቃላይ ግን በአመጋገባችሁ አትክልቶችን ብትመገቡ ይመረጣል ማለት ነው። ታዲያ ውዴ የቻናሌ ቤተሰቦች በዛሬው ቪዲዮችን ላይ የተመለከትነው የስኳር በሽታ ካለብን መራቅ ያሉብን ምግቦች እና የስኳር በሽታ ካለብን ደግሞ ምን መመገብ አለብን የሚለውን አጠር አድርጌ በዚህ ቪዲዮ ነግሬያቸኋለሁ። ይህ ቪዲዮ ለብዙ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሼር ላይክ እያደረጋችሁ ለብዙ ሰዎች አጋሩ። በዚህ ቪዲዮ ላይ ጥያቄ ሃሳብ ካላችሁ በኮመንት ላይ አስፍሩልኝ። ከኔ ጋር በአዲስ ቪዲዮ እስከምንገናኝ ቸር ቆዩልኝ። እወዳችኋለሁ።